በመጀመሪያ ሄሉዬ በጣም ተናፍቀሽ ነበር። በጣም እየጠፋሽ አስቸግረሻል። እንኳን ደህና መጣሽልን እንኳንም አየሁሽ። በጣም ናፍቀሽ ነበር የኔ ውድ እህት፣ የኔ ፍልቅልቅ፣ የኔ ቁጥብ፣ የኔ ምርጥ ነገር። ሰላም፣ እንዴት ናችሁ ውድና የተከበራችሁ የኔ ቤተሰቦች? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ሄሉዬ፣ እንግዲህ ከብዙ መጥፋት በኋላ ተከስታልናለች። ከቢኒዬ ጋር እንዲሁም የቢኒ እህት እንግዲህ ዛሬ ቢኒ ሄሉን ከእህቱ ጋር ሊያስተዋውቃት ይዞ መጥቷል በነገራችን ላይ መልካቸው በጣም ይመሳሰላል ሄሉ ሄሉና የቢኒ እህት በጣም መልካቸው ይቀራረባልና ነገር ግን የቢኒ እህት እንዳያችኋት ደስተኛ አይደለችም በቪዲዮ እንደጠበቅኳት አይደለችም በቪዲዮ እንዳየኋትም አይደለችም። በአካል ሌላ ሰው ናት ብላ ቅር ብሏትና ከፍቷት ሄዳለች። ሄሉዬም በጣም ተሳቃብኛለች። የኔ ቆንጆ አንቺን የሚጠላ የለም። በነገራችን ላይ ሄሉን የሚጠላ እኔ እንጃ ሰይጣን ነው። እና የቢኒ እህትም ፕራንክ ልታአደርጋት ነው ብዬ አስባለሁ እንጂ ጥላቻ ነው ብዬ አላስብም። ወይም ደግሞ በሄሉ ሳትደሰት ቀርታ ነው ብዬ አላስብም። ምክንያቱም ሄሉዬ የምትወደድ ሴት ናት። ለማንኛውም ድምጽ እየገባብኝ ስለሆነ ብዙ ማውራት አልቻልኩም፣ መንገድ ዳር ስለሆንኩኝ ነው። እና ስላየዋት ደስ እንዳላይ ሊገልጽላችሁ ነው የመጣሁት። ስለመጣች አይክፋሽ የኔ ውድ የኔ የሴት ልክ፣ አንቺንም የሚጠላ የለም። እና ደግሞ ፊቷ ላይ መልካም ነገር ጥሩ ነገር አይነበብም። ሄሉዬ ሕመሙ በደንብ እንዳልተሻላት ፊቷ ያስታውቃል። ና የኔ ውድ፣ ከቻልሽ ጸበል ሂጂ። የምንጊዜም ምክሬ ነው። እባክሽ ጸበል ሂጂ ሄሉዬ።